ሰላም ሰላም ሰላም ሰላም፣ እንዴት አመሻችሁ? ምሽት ወኪ ዶኪ ነው ፋይልና ፎሮ ፎር ነው ብቅ ጥልቅ ፈካደ መቅነ ጠፍሽ ጠሽ ጠንቧ ብዬ መጥቻለሁ። እንዴት አመሻችሁ? አለን አለን አለን፣ ትኩስ ትኩስ ዜና፣ ምች መጋኘ ወቃቢ ያልመታው ዜና። ዋይ ዋይ! ሄርሜላ አለገዘች አረገዘች፣ ወንድ ልጅ እስከነቃጭሉ። አምላኪሁ አብርሽዬ፣ አንጦስጡ ዘክ እንዳይሆን አስጦስጡ ዘክ አሳብጠክ እንዳይሆን። ዋይ ዋይ ዋይ ዋይ! ምን ሊውጥክ ነው? አብርሻን ጦስ ጥዟን ነው እንዲህ ሄርሜላን እውነት ከአብርሽ ነው እንዲህ ያረገዘችው? አምላኬ ወይ ትግስቱን ስጠኝ። ወይኔ ወንድ ልጅ ወንድ ልጅ እኮ ቋጥረው ቢያስቀምጡት እራሱ አይቀመጡም። አረ ምን ይሻላል? ሄርሜላዬ፣ አንቺ ግን ምን እውነሽ ነው? የሰው ባለትዳር እኮ ከሰው ባለትዳር እኮን ያረገሹው እንዲህ ይሄም አይነፋም አይነፋም አብርሽ እንዶ ሁለታችሁንም ሸቤ ነው የምታስገባችው። ሩታ ሸቤ በትዳር ላይ ትኩስ ትዳር ማሳበጥ ማለት አብርሽ ሸቤ ነው የሚያስገባክ። ወይ ወይ ወይ ወይ! ኧረ ቅልስልት ሴሽን ኤሽን ቱኬሽን ውስጥ ገብታለች ሄርሜላ እያስታወካ ነው ባናት፣ በግንባሯ ምን ይሻላል? ሆስፒታል እኮ ነው እስክንነብሱ። አይገባችሁ አብርሽን ይዛ ከአጠገቤ እንዳትለይ አላለችም? አንቧ ብላ እንዲ ሚስቱስ፣ ይሄ ሩታ የሚያደርጋት። ወይኔ ሄርሜላ ግን ተንኮልሽ፣ ተንኮልሽ አንቺ። ምን አለ እንዶ የልጁን እናት እንዶ። አሁን ለሩታ ያልሆነ ባል ለኔ ይሆናል ብለሽ ነው እንዲ አርግዝ፣ ግንጥ። አብርሽዬ ግን ቀርቅረክ እንዳይሆን ልጅቷ ላይ። ወይ ወይ ወይ ወይ፣ አንተማ ከባድ ነህ። ንብረት ማይስትም በዚህ አይነት። ጌታ ሆይ ትዕግስቱን ስጠኝ። ሄርሜላ እርጉዝ ነች እንዴ? እናንተ ወሬ አይደበቅም። እያቅለሸለሻ ነው፣ ባናት በግንባሯ ይሄ የሚያስሮጠው የእርግዝና ምልክት ነው። ሄርሜላ፣ እሺ ሚስቱስ ምን ያርጋት? ምን ይሻል ይሻል? ጌታዊ ለዚህ ሁሉ ያደረሱት የራስ ጓደኞች ናቸው። ምን አለ ቋጥረክ ብታስቀምጠው፣ አብርሽ አሁን ምን ይዋጥ? ሩታ ትለቀሃለች። ሩታ ትለቅ። ባናታችሁ ገልብጣ ነው ፍርድ ቤት የምታቆማችሁ። ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ፣ አይቸንቼለሁ። ይህ ወንድ ልጅ እኮ ከባድ ነው። ያንተ ደግሞ ቶሎን የሚያደርገው ምን አለ ምን አለ፣ ሄሊሻን በአንዴ እንዲብጥ ብታደርግልን። ሄሊሻን እንደሷ በአንዴ ቅርቅር ብሎ ብታብጥልን ምን አለበት ምን አለበት? ምጥ ይዞናል እኮ ካሁን አሁን ለቀቀች እያልን እየቃሸን ወይኔ አሁን ምን ይሻልሀል አብርሽ ምን ይሻልሻል ካስረገስክ ምንድን ነው ወደ ሄርሜላ ነው የምትሆነው ወደ ሚስትክ ነው የምትሆነው ምንድን ነው የሚውጥክ እንዲ ጓደኛ ነን ጓደኛ ነን እያልክ አልነበረ እንዲ አብርሽዬ ጓደኛ ይንሽ ሌላ ነገር የለንም እያልካል ነበረው ወይ እኛ እኮ ጠርጥረና አንገትህን ደረትህን ወሽመጥህን ሁሉ ስስምህ እኮ እኛ ጠርጥረናል ዋይ ዋይ ዋይ ዋይ ሄርሜላ ሄርሜላ ፊቷ ሁሉ ለነገሩ እኮ ነው በርበሬ የሆነው በርበሬ እንዴ ሚስቱን ትተው አንቺ ጋር እንዲቀመጥ ነው እንዴ ሄርሜላ

ልጅ እራሱ ይቅራ ይልክ ምን ይሻላል ምን ይሻላል ርብስ ማ ወይኔ ወንድ ልጅ ግን ከባድ ነው እግዚአብሔርነ እንዲ አንደኛ ነገር የህጋዊ ሚስቱ ነች ትዳር ላይ ነው ያለው ከእሷ ጋር በጋብቻ ላይ ጋብቻ ኮን እየፈጠ በጋብቻ ላይ ጋብቻ ሁለቱንም ሸቤ ማስገባት ትችላለች ሩታ ምክንያቱም ከሚስቱ ጋር ሳይፋታ ነው እዚች ጋር ያስረገዘው ሁለቱንም ሸቤ ይገባሉ ሸቤ ነው እንዲያ። ፍርድሜ ነው የምታስግጣቸው። አብርሺ የምነው እናቴ እስክትወልድ እንኳን ቋጥረ ብትቀመጥ አንጦዞጦ ዘኩኮ ሄርሜላ ኳ አፈሬ የበላት ወደ ሚስት ስታደላኮ ነው። ወይ ወይ ወይ ወይ እርምነክቶች ነው እናቴ። ምን አንጦዝጦዞች ነው ምን አንጦዝ አንጦዝጦዞች ነው? የማያዛልቅ ጸሎት ለቅስፈት ይላሉኮ። ይሄም አያስቅም። የእርግዝናም ግፍ አለሁ። የእርግዝናም ግፍ አለው። እናንተስ ምን ትላላችሁ? ምን ትላላችሁ? ወይ አብሪሽ ወደ ሩታ ወይስ ወደ ሄርሜላ?

ሄርሜላ እንደው መድኃኔ ዓለም ይሁንሽ። እንግዲህ ምን እንላለን? ባረገሰ ሰው አይጭክን እና ምን ትላላችሁ ውዶች? ሄርሜላ ዱቁቃ እርግታ ሳታረ ግዛት ቀርም እያቅለሸለሻት ነው፣ እያስታወካት ነው። ምን ይሻላል? ምን ይሻላል? እኛ ይሄ ሊሻን እርግዝና ስንጠብቅ ይሄ ሄርሜላን እርግዝና እስከነ ነብሱ እስከነ ቃጭ ምን አለበት ያብዬ ያንተ እዛ ሄሉ ጋር ሂዶ ቢሰራልን። ጭንቀት አሁን ምን ተለቀቀ? እኔ መንፈስ ጭንቀት ሁሉ ነው የያዘኝ። ወይኔ ጓደኞቼ ተቀጨቋል። እኔ ተጨንቀና ሄልዬ ልዬ ኢዲዲያን አደራሽን ተንከባከቢው እናቴ በግድም ቢሆን እኔማ፣ ዛንድሮ ኢዲዲያን አስወልድሻለሁ። አዎ አይቀርም ምን ይሻላል? ወይኔ ወይኔ ወይኔ! እግዚአብሔርን ግን አብርሽ ምነክቶክ ነው? በእግዚአብሔር! እሺ አሁን ምን ልትሆን ነው? ሚስት ክማ ፍንጫክን ይዛኑ ፍርድ ቤት የምታቆምክ። በሚስት ላይ ሚስት መደረብ አይቻልም እኮ። ዋይ ዋይ! ሄርሜ ለምሸርቤ ሸርቤ ትገብያለሽ፣ አብርሽም ሸርቤ ይገባል። ምነቋጥረ ብታስቀምጠው ዘጠኝ ወር መታገሳቅቶክ ነው ወንድም? ዘጠኝ ወር ወይን እስከ ፍቺው ድረስ ይሄ ሁሉ የነብሩክ የጓደኞች መዘዝ ነው። ቻለው እስቲ ምን ይሻላል እናንተ፣ እስቲ አብርሽ ወደ ሚስቱ ወይስ ወደ ኤርሜላ የሚሄደው? ረረረ ወይኔ ወይኔ፣ ግን እግዚአብሔርን፣ ተንኮለኛ ነች። እግዚአብሔር ምስክሬ ነው። እረ የፈለገብ ነገር ቢሆን ማርገዝ አልነበረባትም።